ኢትዮጵያዊ ካርድናል የምሳተፉበት የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ምርጫ እንዴት ይካሄዳል? በካቶሊክ ቤተ ክርስቲያን አዲስ ርዕሰ ሊቃነ ጳጳሳት የመመረጡት በመንበር ላይ ያሉት ጳጳስ ሲሞቱ ወይም ከፖፕ ፍራንሲስ በፊት የነበሩት ቤኔዲክት 16ኛ እንዳደረጉት በፈቃዳቸው መንበራቸውን ስለለቀቁ ነው። ተተኪው ጳጳስም በዓለም ዙሪያ ከአንድ ቢሊዮን በላይ ተከታይ ያላት የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ በመሆን የምርነቱን መንበር ይረከባሉ። በካቶሊክ ቤተክርስቲያን ከጳጳሱ በታች ከፍተኛ ስልጣን ያላቸው ካርዲናሎች ከመካከላቸው ቤተክርስቲያኗን መሪ ሊሆኑ የሚችሉትን አዲሱን ጳጳስ ይመርጣሉ። በአለም ዙሪያ 252 የካቶሊክ ቤተ ክርስቲያን ካርዲናሎች ያሉ ሲሆን ከመካከላቸው በአዲሱ የጳጳስ ምርጫ ላይ የሚሳተፉት ከ80 ዓመት በታች የሆኑት ብቻ ናቸው። የእነዚህ በጳጳስ ምርጫ ላይ የሚሳተፉት ካርዲናሎች ቁጥር አብዛኛውን ጊዜ በ120 የተገደበ ቢሆንም በአሁኑ ወቅት ግን ቁጥራቸው 135 ይደርሳል። ኢትዮጵያዊ ካርዲናል ማን ናቸው? የኢትዮጵያ ካቶሊካዊት ቤተ ክርስቲያን ካርዲናል የሆኑት ብራን ኢየሱስ ሱራፌል ሟቹን ፖፕ ፍራንሲስን በመተካት በአለም ዙሪያ ከአንድ ቢሊዮን በላይ ተከታዮች ያሏትን ቤተ ክርስቲያን የሚመሩትን አዲስ ጳጳስ በመምረጥ ከሚሳተፉት መካከል ናቸው። የአዲስ አበባ ሊቀ ጳጳስ የሆኑት ካርዲናል ብርሃነ ኢየሱስ 76 ዓመታቸው ሲሆን በአገር ውስጥና በውጭ በከፍተኛ ደረጃ መንፈሳዊ ትምህርትን ተከታትለዋል። በአውሮፓውያኑ 1976 በኢትዮጵያ ውስጥ የቅስና ማዕረግን ተቀብሎ ከሶስት አመት በኋላ ለአንድ አመት በወታደራዊ መንግስት ታስሮ ቆይተዋል። ከእስር ከወጡ በኋላ ወደ ሮማ ቅንቶ በመንፈሳዊ ስራ ላይ ተሰማርቶ ቆይተዋል። ተጨማሪ ትምህርትም ተከታትሏል። ከጣሊያን ተመልሶ በኢትዮጵያ ውስጥ በተለያዩ አካባቢዎችና መንፈሳዊ የስራ ዘርፎች በማገልገል የቤተ ክርስቲያኗ መሪ እስከመሆን ደርሰዋል። ከአስር አመት በፊት ፖፕ ፍራንሲስ ወደ ፔፕዝናው መንበር ከመጡ በኋላ በርከት ያሉ ካርዲናሎችን ከአፍሪካና ከኤስያ አገራት በሾሙበት ጊዜ ብርሃነየሱስ ሱራፌልም በአውሮፓውያኑ ያካተጣ 1525-2525 በሊቀ ጳጳስ ፍራንሲስ ካርዲናል ሆነው ተሹመዋል። በዚህም ምክንያት ካርዲናል ብርሃነ ኢየሱስ የካቶሊክ ቤተ ክርስቲያን በመላው ዓለም ካሏት 252 ካርዲናሎች መካከል አንዱ ሲሆኑ ፖፕ ፍራንሲስን የሚተኩትን አዲሱን ጳጳስ ከሚመርጡት 135 ካርዲናሎች አንዱ ይሆናሉ። ካርዲናሎች አዲስ ጳጳስ እንዴት ይመርጣሉ? ለቤተ ክርስቲያኗ አዲስ ጳጳስ በመምረጥ አስፈላጊ በሚሆንበት ጊዜ ሁሉም ካርዲናሎች ሮም ውስጥ ወደምትገኘው ቫቲካን ተጠርቶ ፓፓል ኮንክሌቭ በሚባለው ስፍራ ተነጥሎ ስብሰባ ያካሂዳሉ። ይህ ጳጳስ የመምረጥ ሂደት ከሞላ ጎደል ለውጥ ሳይደረግበት ለ800 ዓመታት ያህል ሲተገበር የቆየ ነው። ካርዲናሎቹ በጉባኤው የመጀመሪያ ቀን በቅዱስ ጴጥሮስ ቤተ ክርስቲያን ክርስቲያናዊ የአምልኮ ስርዓት ያደርጋሉ። ከዚያም በቫቲካን ሲስቲን ቤተ መቅደስ ውስጥ ይሰበሰባሉ። በመቀጠልም አዲስ ጳጳስ የምመረጥበት ሂደት መጀመሩ ከተገለጸ በኋላ ሁሉም ካርዲናሎች አዲስ ጳጳስ እስክመረጥ ድረስ ከቫቲካን ሳይወጡ በአንድ ስፍራ ይቆያሉ። በምርጫው የምሳተፉት ካርዲናሎች በዚህ በሚካሄደው ጉባኤ የመጀመሪያ ቀን ቀዳሚ ድምፅ የማግኘት አማራጭ አላቸው። ከሁለተኛ ቀን ጀምሮ ለልቃነ ጳጳስነት የሚወዳደሩ እጩዎች ብዛት ወደ አንድ እስኪደርስ ድረስ በየጠዋቱ ሁለት ምርጫዎችን፣ ከሰዓት በኋላም ሁለት ድምፅ የመስጠት ሂደቶችን በቤተ መቅደስ ውስጥ ያካሂዳሉ። በድምፅ መስጠት ሂደቱ እያንዳንዱ ካርድናል መራጭ የሚመርጠውን እጩ ስምስር ርዕስ ልቃነ ጳጳሳት አድርጌ መርጫለሁ በማለት በድምጽ መስጫ ወረቀቶች ላይ ይጽፋሉ ሂደቱ ምስጢራዊ ለማድረግም ካርዲናሎቹ በተለመደ የእጅ ጽሁፍ ስልታቸውን እንዳይጠቀሙ ይደረጋል በሁለተኛው ቀን መጨረሻ ላይ ግልጽ በሆነ ልዩነት የተመረጠ ካርዲናል ከሌለ በሶስተኛው ቀን ምንም ድምፅ ሳይሰጥ በጸሎትና ለማሰላሰል ይውላል ከዚያም በኋላ ድምፅ መስጠት እንደተለመደው ይቀጥላል አንድ እጩ ሊቀ ጳጳስ ሆኖ ለመመረጥ ከመራጮቹ ካርድናሎች የሁለት ሶስተኛውን ድምፅ ማግኘት ያስፈልጓል በዚህ ሂደት ከእጩዎቹ መካከል አንዱ ከፍተኛውን ድምፅ ማግኘት ካልቻለ ድምፅ መስጠቱ ለበርካታ ቀናት አንዳንድ ጊዜ ደግሞ ሳምንታት ሊቀጥል ይችላል። ምርጫ በሚካሄድበት ወቅት ምን ይከናወናል? ካርዲናሎቹ የሚሰበሰቡበት ስፍራ ከሁሉም የተነጠለና ከቀሪው ዓለም ጋር የማይገናኙበት ነው። በዚህም ወቅት ቫቲካን ለቆ አይወጡም፣ ሬዲዮን አይሰሙም፣ ቴሌቪዥን አይመለከቱም፣ ጋዜጦችን አያነቡም፣ ወይም በውጭው ዓለም ከሚገኙ ከማንኛውም ሰው ጋር በስልክ አይገናኙም። በስፍራው የቤት ውስጥ ስራን ከሚያከናውኑ ሰራተኞች፣ ከዶክተሮችና እንስሳ ከሚቀበሉ ሳ ውስጥ በስተቀር ማንም ሰው ካርዲናሎቹ ወዳሉበት እንዲገባ አይፈቀድም። እነሱም የሂደቱን ምስጢራዊነት ለመጠበቅ ቃል ገብተዋል። በድምፅ መስጠት ሂደት መካከል ካርዲናሎቹ ድምፅ በመስጠት የሚሳተፉትና በእርጅና ምክንያት የማይመርጡት በቀረቡት እጩዎች ዙሪያ ውይይት በማድረግ ጊዜያቸውን ያሳልፋሉ። ማንም ለመመረጥም ሆነ ሌላውን ለማስመረጥ ቅስቀሳ ማድረግ አይፈቀድለትም። ቫቲካን ካርዲናሎቹ በመንፈስ ቅዱስ የሚመሩ ናቸው ትላለች። ይህ ቢሆንም ግን ለአንድ ወይም ለሌላው እጩ ድጋፍ የማሰባሰብ ሂደት በጣም ፖለቲካዊ ነው ተብሎ ይታሰባል። በየቀኑ ሁለት ጊዜ ካርዲናሎቹ ለምርጫ ድምፅ በመስጠት የተጠቀሙባቸው የድምፅ መስጫ ወረቀቶች እንዲቃጠሉ ይደረጋል። ካርዲናሎቹ ድምፅ ከሚሰጡበት ስፍራ ካለው የጭስ ማውጫ በኩል የተቃጠሉት ወረቀቶች ጭስ ወጣ። በቫቲካን ተሰብስበው ውጤቱን የሚጠባበቁ ምዕመናን ይመለከታሉ። ወረቀቶቹ ሲቃጠሉ ጥቁር ወይም ነጭ ቀለም ስለሚደረግባቸው በጥቁር የተነከሩት የድምፅ መስጫ ወረቀቶች ጥቁር ጭስ እንዲወጣ ሲያደርጉ፣ በነጭ የተነከሩት ደግሞ ነጭ ጭስ ይወጣል ያወጣሉ። ይህም ጭሱን ለምመለከቱ ሰዎች መልእክት የሚያስተላልፍ ነው። ጭሱ ጥቁር ከሆነ በተካሄደው ድምፅ አሰጣጥ ከእጆቹ መካከል ማንም የበላይነት ድምፅ ያገኛ ለመኖሩ ሲያመላክት፣ ነጭ ከሆነ ግን ካርዲናሎቹ አዲስ ጳጳስ መምረጣቸውን ያበስራል። ጳጳሱ ስመረጡ ምን ይሆናል? በእጁነት ከቀረቡት ካርዲናሎች መካከል አንደኛው አስፈላጊውን ድምፅ አገኝተው ከተመረጡ ይህን ቀኖናዊ ምርጫ ተቀብለው ቤተ ክርስቲያኒቱን ልቀ ጳጳስነት ይቀበላሉ ይጠየቃሉ። ተመራጩ ርዕሰ ሊቃነ ጳጳሳት ተብሎ ሊጠሩበት የሚፈልጉትን ስም በመምረጥ የጵጵስና ካባ እንዲለብሱ ይደረጋል። የቀሩት ካርዲናሎቹም ለአዲሱ ጳጳስ እጅ ይነሳሉ፣ ሊታዘዟቸውም ቃል ይገባሉ። ይህንንም ተከትሎ በቅዱስ ጴጥሮስ አደባባይ ለተሰበሰበው የተሰበሰቡ ሕዝብ ከቅዱስ ጴጥሮስ ቤተ ክርስቲያን በረንዳ ላይ በላቲን ቋንቋ ጳጳስ አለን ተብሎ ይታወጃል። የአዲሱ ሊቃነ ጳጳሳት ስም ይፋ ይሆናል። ጳጳሱ ራሳቸውም በአካል ወጥቶ ለሕዝቡ ይታያሉ። አዲሱ ጳጳስም አጭር ንግግር አድርጎ ለከተማዋና ለዓለም የቡራኬ ቃል ያስተላልፋሉ። በመጨረሻም በምስጥራዊ ምርጫ ሂደት እያንዳንዱ ምርጫ ዙር ውጤትን ጳጳሱ እንድመለከቱ ይደረጋል። ሰነዶቹ ታሽጎ በቫቲካን ቤት መዛግብቱ ውስጥ እንዲቀመጡ ተደርጎ ከዚያ በኋላ ልከፍቱ የሚችሉበት በልቀ ጳጳሱ ትእዛዝ ብቻ ነው። ይህ የፖፕ ፍራንስስን ህልፈትን ተከትለው አዲስ ጳጳስ ለመሾም በአሁንሳት የኢትዮጵያ ካርድናልም ከተለያዩ ዓለም ክፍል የተውጣጡ የጳጳስ ወይም የካቶሊክ ጳጳሳት ወደዛ ያመር እንደሚገኘው ጭምርም ነው። ምርጫው ገና ነው እንግዲህ ይፋ ሲሆንም ምርጫዎች ገና ውጤቱ ይፋ ይሆናል። እስካሁን ድረስ አልሆነም። ያው ገና ገና ነው። ፖፕ ፍራንሲስን በማስመልከት ህልፈታቸውን በማስመልከት በዓለም ዙሪያ ምን ያህል ተጽዕኖ ፈጣሪ እንደነበሩ ጭምርም የወጡት መረጃዎች ያሳያሉ። በተለያዩ በሀገራዊ ጉዳይ ላይ ጣልቃ በመግባትም የተጣሉትን በማስታረቅም የታወቁ ናቸው ይባላሉ። ከፊሎቹ ደግሞ ተቃውሟቸውን እሳቸው ላይ ሲያሰሙ እንደነበሩ ጀምሮም የወጡት የአደባባይ መረጃዎች ያሳያሉ። በአሁን ሰዓት እንግዲህ አዲስ የካቶሊክ ጳጳስ ለአለም በርካቶ እየተጠባበቁ እንደሚገኙ ጭምርም የወጡት የአደባባይ መረጃዎች ናቸው። በብዙ ቁጥር የሚቆጠሩት ካቶሊክ እምነት ተከታዮች በዓለም ዙሪያ አሉ። በተለይ በላቲን አሜሪካ በብዛት የሚገኙበትም አንዱ ስፍራ ነው። ወደ ተለያዩ የዓለም ክፍሎች በብዛት ቢገኙም ግን እንደ ላቲን አሜሪካ የካቶሊክ እንደገናም ደግሞ ጣሊያን እንግዲህ እንደምታውቁ አብዛኛው የካቶሊክም ነው የታወቀ ነው። እሳቸውም የጣሊያን ሀገር ላይ ጳጳስ እንደሆኑም የታወቀ ነው። አብዛኛውም የካቶሊክ ምርጫም የሚካሄደውም ለዛ ነው። ቫቲካን ሲ የምትባለው በጣሊያን ውስጥ ማንኛውም ዜጋ ያለምንም ፋይል ገብቶ የሚንቀሳቀስባት ከተማ እንደሆነች ጨምረም ነው። በዛች ከተማ ውስጥ ፋይል እንደማያስፈልግ ጨምረም ነው። እነዚህ ደሞቺ ቅድስት ስፍራ ተብላም በካቶሊክ እምነት ተከታዮች ትታወቃለች ማለት ነው። እዛ ነው ምርጫም የሚካሄድበትም ስፍራ እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ። ከሚኪታ ቦረንፎ ይንን ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁ በተለብ ክፍል ሰላም ያቆያችሁ።